ለኢየሱስወራ ቮይሴንገርስ ቦይካሉ ዛሬም እንደተለመደው ባበደ ቪዲዮ ተመልሳ ያ ጋይስ እንግዲህ ዛሬ ስንመለስ ከባለፈው የቀጠለውም ፓርቲ የዳኒ ሮያልና ጽጌ ሮያል ቢፍ ይዘንላችሁ መጥተናል በጣም ብዙዎችን እያነጋገረ ይገኛል ይህ ቪዲዮ ከእናንተ ጋር ያክተ ለማድረግ መጥቻለሁ ማለት ያ ቮይሴንገርስ እንግዲህ እንደምትወዱት እንደሚመቻችሁ ተስፋ አድርጋለሁ የማን ሽንግል ግራ ገቦራ ብዙ ነገር ቢሆኑ ግን ደግሞ እንደ ድንገት ሽንግልና ሲመጣ አንተ እንድትኖርልኝ እፈልጋለሁ ጓደኛ ነ ረጅም አመት አብረን አሳልፈናል ስለዚህ ላገባ ነው

አይገባህም። መብት የትኛው ሽማግሌ እዚህ ቤት እንደሚገባ የትኛው

እንግዲህ ዛሬ የሽምግልና ቀን ዋዜማ ነው። በጣም ደስ ብሎኛል። በጣም በጣም በጣም በጣም ደስ ብሎኛል። እውነት ለመናገር ማለት ነው በጣም ከምላችሁ በላይ በጣም ደስ ብሎኛል። እንግዲህ ድንገቴ ነገር ተፈጥሮ ዛሬ የመጣሁት ማለት ነው እና ቤተሰቦቼ ዛሬን የዋገኘውት ነገር በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ከጓደኞቼ ጋር ነው ያለሁት። የሽምግልና የቀን ዋዜማ እና እያስተካከልን ነበር ቤት ምናምን እና ቤተሰቦቼ ለእኔ ሳይነግሩኝ የሽምግልናውን ጣጣ ጨርሰውታል። እና በጣም ነው ደስ ያለኝ። በጣም በምፈልግበት ሰዓት ነው ባል መጣልኝ ማለት ነው። እና በጣም ነገር በቤተሰብ ነው፣ ነገር በቤተሰብ ነው ገዝ ቼክ አርጉ ቢካዝ ዩ ላይክ ባለ ይመጣል። ኢት ሚንስ ሰው ነው እንግዲህ ያመጣላት አይደለ? ያ ሰው ደግሞ ፋሚሊ ነው ሊሆን የሚችለው ፋሚሊ ፋሚሊዋ ነው መሰለኝ የዳራ ያለው አላቅም። ነስ ያብረን የእኔን ደስታ ለማየት የምትፈልጉ ሰዎች የዛሬ ቀን ለእኔ በጣም ልዩ ቀን ነው። እንኳን ደስ አለሽ እንደምትሉኝ ተስፋ አደርጋለሁ። እና በጣም ነው የምወዳችሁ እና በደስታዬም እንደምትደሰቱ አቃለሁኝ እና ተስፋም አደርጋለሁ እና እውነት ለመናገር ትንሽ እንደዚህ አይነት ነገር ማውራት ያሳፍራልና አውሩልኝ ሲል በጣም ሸቢያዚኝ። በመጀመሪያ እንኳን ደስ ያለሽ፣ በጣም ደስ ብሎኛል። ለአንቺ ደስታሽን ማየታችን ነው ለእኛ ትልቅ ነገር እና ከዚህ ቤት አንድ ሰው ሊወጣ ነው አግብታ ደግሞ ቤተሰብ ያመጣልኝ ጋይስ። ቤተሰብ ሰውን ያመጣልኝ ብላለች። እንግዲህ ቅድም እንደ ገመት ነው ግን በጣም ነገ ብናየው ደስ ይለኝ። ድንገት ስለሆነ ሁሉም ነገር ደስ ይላል እኮ እንደዚህ ዓይነት ነገር ማየት በጣም ደስ የሚለው። እኛ ደግሞ በቃ ሁሌ የምንፈልገው ነገር ነው ከመሀላችን አንድ ሰው አግብቶ እንደዚህ አይነት ነገሮችን ማየት እንፈልግ ነበር። ቀደም ጊዜ መሆኑ ምናምን በጣም ነው ደስ የሚለው። እኔ ላንቺ በጣም ደስ ብሎናል። ትዳር ደስ ይላል ነው። ሴቶች ጻፉልን፣ ትዳር አሪፍ ነው። በዚኛው ሳይድ ነው መሰለኝ ሰዎች ሲያግሮ ብር እንዳልሹም ደግሞ ያው ቤተሰብ አይሳሳትም። ቤተሰብ የወደደው ነገር ደስ ይላል። እና ጥሩ አስተዋይ፣ ጥሩ ባል እንዲሆንሽ እንግዲህ እንፈልጋለን። ደስተኛ እንደሚያደርግሽ ተስፋ እናደርጋለን። ገና ያላችሁ ሳታ ገና ያስፈራት ምን መሰላችሁ? ነጠላ ምናምን አማረው ምንድነው የቤትን በቤት ነው የሚባለው። እሱ አይነት ቫይብ ነው። ገና ሳታገበ ያስፈራት አይዶን ነው። ለምን እንደሆነ አላውቅም፣ ግን ብዙ እኮ ነው። ከሽምግርና በኋላ እስከ ትዳር ሶስት ወር ብዙ ነው። እኔ አላውቅም፣ እስቲ ንገሩና። ሶስት ወር ብዙ፣ ኦልሞስት ሩብ ዓመት ማለት ነው። ብዙ ይመስለኛል። ሚዜ ግን እንደዛ ይቀልድብኝ ከፍዬ ነው የማመጣው። ተረዳጅ ክፍል አርጌ ብሬ አመጣለሁ እንጂ ማንም ማንም ሚዜ ተብዬ እንደዛ ይቀልድብ እድሜሽን እንዴት እናውቃለን? ጋይስ እኔ አላውቅም፣ እኔ አላውቅም። እስኪ የጽጌን እድሜ ኮመንት ላይ ገምቱልኝ፣ ኮመንት ላይ ጋይስ። ይሄ ነገር አሁን እኮ ማለት ነው ነገሩ ድንገት ስለሆነ ነው እንጂ ሁላችንም እኮ ደስ የሚል ነገር እኮ ነው፣ ሰርግ ወይ ሽምግልና ምናምን ሆኖ እና ደግሞ ከመሀላችን አንዳችን ሆኖ ደግሞ ማየት እንፈልግ ነበሩ። ሲቀጥል ደግሞ ወግ ማድረግ ነው ወግ ማድረግ ማሳየት ነው። ደስ ይላችኋል በጣም እና ደግሞ የዩትዩብ ቤተሰቦች እንዲያቁልኝ ስለሚፈልግ ነው ዛሬ እንደዚህ ሆ የመጣሁት ማለት ነው። በእርግጠኝነት በጣም ተወዱልኝ ያላችሁ ብዬ አስባለሁኝ። ሁ ጊዜ ማመት እንደመቆየቴ እና እድገቴን ውልደቴ ብቻ ላይ ቀራችሁ እንጂ እድገቴን ታቆጥ ምን አልን ምን አልን ውልደቴ እኔ ቀራችኋለሁ ችትሚስ እያ ረጅም አመት እናውቃለን። ኢንተርኔት ላይ ጽጌ ሮያል በጣም ረጅም ጊዜ ረጅም ጊዜ እናውቃታለን። እና ከዛ ከዛ አንጻር ነው ቅድም እድሜዋን ገምቶ ያልኩት። አሁንም አልተሳሳትንም። እሷ ራሱ እያለች ነው ገምት ውስጥ ይሄን ረጅም ጊዜ ቆየ ነው በጓደኝነት የሚያሳልፍ ነው ነገር ታውቃላችሁ፣ ከነሱ ጋር እና ደግሞ ሁላችሁም ከድሮ ጀምሮ አብራችሁ የነበራችሁ ቤተሰቦቼ ትኖራላችሁ እና ደግሞ የኔን ደግሞ እዚህ ጋር መድረስ የምትፈልጉ ብዙ ሰዎች ትኖራላችሁ። እና እናንተ ሪስፔክት በማድረግ በጣም ስለምወዳችሁ ስለማከብራችሁ ነው ይሄንን ቪዲዮ የሰራሁት ማለት ነው። ያው እንግዲህ ብዙ መዘጋጀቶች ይኖርብናል ከዚህም በኋላ ምክንያቱም ፕሮግራሜ ነገ ስለሆነ ነገ ስለሆነ ብዙ መዘጋጀት ይጠበቅብናል ማለት ነው። ወር ሞሩ የሰርጌ ፕሮግራም ነው የሚኖሩ ስንዴ ዛያገሉ ስመርጥ ምናምን እንግዲህ አብራችሁ እንታያላችሁ። እንግዲህ ሰርጌ ለማየት እኔ እራሱ በጣም ጓጉቻለሁ እና ቤሎ ለመልበስ በጣም ጓጉቻለሁ በመናገር እና ደግሞ አንድ ነገር ልንገራችሁ። ያው ታቆታላችሁ ሽምግልና ፕሮግራም ላይ ማታ ጓደኞች ትኖራላችሁ። ለሁሉም ሰው አብራደጎች ናምን ምናምን ይኖራሉ። ጓደኞች ሁሉም ስለሚመጡ ዳኒም ሽምግልናዬ ላይ እንዲገኝ እፈልጋለሁ። እንዴ፣ አሁን ነግረሽ ሆኖ እየመጣሁ ነው ያለኝ። እየመጣሁ ነው ብሎሻል። አንቺ ግን ነግረሽ ሆኖ ሰርፕራይዝ ጋርቂ ፈልገው? አዎ፣ ነግረሽ አዎ። ኖ ኖ ኖ፣ ስኖ ሳይሆን ቤት ና ብዬዋለሁ። በኋላ የሽምግልና የፕሮግራም ነገር ስለሆነ ብትገኝ ደስ ይለኛል፣ ምክንያቱም የልጅነት ጓደኛዬ ነክ ወግ ማረግ መሬት አለብክ ምናምን ምናምን ብዬዋለሁ። ምን ዳነጫ ከባድ አይዲያ በጣም ከባድ ፍልሚያ ያለው አላዋሽ ልጁ ዳኒ ነው። እንግዲህ እዚሽ ጋር ናት ለውዝሽ ናት። በቃ ሲደሰትም እዚሽ ሲናደድም እዚሽ ጋር ናት። ማስነጠስ ነው በቃ ለሱ። ግን ባይመጣ ጥሩ ነው። በሰላም ቢሆን ጥሩ ነው። እና በሰላም ቢመጣ ምን ችግር አለው? አሁን እኮ ነገሩን ሁሉ ተወውና ዳኒ ችግር ላይ ይገኝ እኮ የደስተሽ እሱማ ወግ ማረጉ እኮ ማየቱ አሪፍ ነው። ስለ ደስታሽን ቀን መካፈሉ ምናምን አንቺ እና እሱ እኮ ማለት ነው፣ በጣም ብዙ ነገሮችን አሳልፋችኋል። ትንሽ ጸብ ሊኖር ይችላል፣ ከዛ ደግሞ አብራችሁ ትሆናላችሁ። ደስታን ሊኖር ይችላል፣ ሀዘን ሊሆን ይችላል። በጣም ብዙ ነገሮችን አሳልፋችኋል ሰልፋችኋል። ከዛ ደግሞ አንቺ በምትደሰችበት ጊዜ እሱ እዚህ መኖሩ የሚያስጠላ የሚያስከፋ ነገር አይደለም። እሱም ደግሞ የሆነ ደስታው ኖሮ አንቺ እዛ ቦታ ላይ ብትገኝ የሚያስከፋ ነገር አይደለም። ግን አሁን ካላችሁበት ነገር አንፃር ምናምን እኔ እንጃ እኔ እንጃ የሆነ ነገር ቢኖር እንደውም ቢመጣ አሪፍ ነው። እኔ እንደዚያ ብዬ ነው የማስበው። አይደለ ቢመጣና ስኬቴን ቢያይ ማግባቴን ቢያይ ምናምን ደስ ይለኛል። እንደው ወው ወው ወው! አይ ቲንክ መጣ መጣ መጣ መጣ፣ ገባ፣ ጋይስ ገባ!

ሰው ነገ ሽምግልና እስከ ዛሬ ድረስ ብዙ ነገሮችን አሳልፈናል። የተጣላንባቸው ነገሮች ብዙ ነገር ቢሆኑ ግን ደግሞ እንደ ድንገት ሽምግልና ሲመጣ አንተ እንድትኖርልኝ እፈልጋለሁ። ጓደኛ ነው ለረጅም ዓመት አብረን አሳልፈናል። ስለዚህ ላገባ ነው ነው ያው እንግዲህ እነሱ ያውቃሉ። እነሱን ጠቃቸው በቤተሰብ የመጣባል ማለት ቤተሰቦቼ ስለዚህ ቤተሰብ ቤተሰብ አይሳሳትም። ስለዚህ ላገባ ነው እና ደግሞ ል እንደሆነ ነገር ወይ ደግሞ ነገር ስሚን እስከሁን ቀልድ ነው ብዬ ነው። እሺ፣ ከዚህ በኋላ ቀልድ አልፈልግም። ቀልድ አይደለም የማለው ሽምግልና ነው የእኔ እና ነገ ሽምግልና ስለሆነ ማታ ሁሉም ጓደኞቼ ይኖራሉ፣ በቪዲዮ የምታዩ ሰዎች ልትኖር ሹ፣ አብሮ አደጎቼ ምናምን፣ መታችሁ የሽምግልና ፕሮግራሜን እንድታደንቁልኝ ባክባችሁ እጠይቃለሁ። ከባድ እኮ ነው። እግዚአብሔርን እውነት እውነት እውነት እውነት እናውራ። ይሄ እንዳለ ሆኖ እውነቱን እናውራ። በጣም ከባድ ነው። እግዚአብሔርን የሆነ አላውቅም፣ እየሄድን ነው ካላችሁ ሰው ጋር ድንገት ቆሞ ድንገት ጠርቷችሁ ኦልሞስት ላገባ ነው፣ ሽምግልና ነው፣ ከባድ ነው ይሄ። አላውቅም አሁን በእኛ ሀገር ትሬንድ ምና እየቀረ ይመስለኛል። አሮ እንትን ኬ ያለ ይመስለኛል። ግን መሰላችሁ ድሮ አይ ቲንክ በዘጠናዎቹ አካባቢ ና ይሄ የተለመደ ትሬንድ ነበር። እንደውም ምንድን ነው የሰርግ ጥሪው ደርሰኛል። አመስ ምን መሰላቸው ያ ጋይስ፣ እንግዲህ ይሄ ዘፈን እንግዲህ በዛ ጊዜ በጣም ትሬንድ ነበር። ቢካዝ እንደዚህ ይነት ትሬንዶች ብዙ ነበሩ። እንደዚህ ይነት ነገሮች ብዙ ነበሩ። ወይ እሱ ድንገት እንዳገባ ትሰማለች፣ ወይ እሷ እንዳገባች ይሰማል፣ ወይ ዝም ብሎ የጥሪ ካርድ ይደርሳቸዋል። በጣም እንደዚህ ይነት እኔ ይገርመኛል። አላውቅም ብቻ እግዚአብሔር ከዚህ ይሰውራል። አታገቢ እንዴት ነው የማላገባው? ይኸው ሽምግልና ይሄ ነው ፕሮግራሙ እያደረግን ነው። ዛሬ ደግሞ ግዴታ ቪዲዮ መስራት ስላለብኝ እና ኦልሬንቲን ማወቅ ስላለበት እና እንደምን ለምን የምር ነው ቤተሰቦቼ ነገር ቢያዩ ደግሞ ይደብራቸዋል

እንዴ ያረፍና ፈታ በላ እንዴ! ለሚያየውም ለባሌም ለቤተሰቦቼ ይችላል። ለምን የእኔ ነው? ይኸው እናቴም አባቴም በጣም ደስ ብሏቸዋል። ስታይ ደስ ብሎኛል። በጣም ጨክናለች። እስካሁን ጠግሼ ይሻላል። ገባሽ አይደል? አሁን እያወራሽ እያለሽ እየታገስኩሽ ነው። ገባሽ አይደል? ከዚህ በኋላ ምን ነገሮች ከምፈጠር ይሄን አውርጂ፣ ሰዎች ከማስወጣልሽ። ለምን ሰዎች እንደምንላ ለምን ለምን ኖ መብራት ጠፋ። አይ መለከተኝም እንኳን ጠፋህ። ለምን ለምን እአን በ እእ ተረጋግታችሁ አሉ ኢኮ ይህንን ነገር ብቻ እዳለም ማየት ያለባችሁ ፋሚሊ አለ ኢኮ ፕሮግራም ነው። ስለዚህ ቀስ ብላችሁ አሉ ይሄ በእናንተ ብቻ የሚያልቅ ነገር አይደለም።

ፍቃሪ ተጠይቅ ያለው አውርቼዋለሁ፣ በቂ ነው ወደዋለው። እንዴ ኦኬ። ስለዚህ ነው መቶ ይሰጥሽ። ጨክኗል ልጁ፣ ጨክኗል። ወ ነው እንዴት ነው የሚወረውራት? እንዴት ነው የሚወረውራት? እግዚአብሔርን ከባድ እኮ

ከዛም በፊትኛ የእራት ፕሮግራም ስለሆነ የምናዘጋጀው፣ ከዛም በፊትኛ በልተ እንጠብቃለን። እየበላ ፕሮግራሜ ላይ ማለት ለማናደድ ነው።

ልጁ እንዳልኳቸው ቅድም ወይ ይሰናዘራል ወይ የሆነ ታመር ያመጣል እንጂ ዝም ብሎ የሚኖር ሰው አይደለም። በቃ ዳኒ ማለት ችግር ሊፈጠር የተፈጠረ እንጂ ሰላም ምናምን የሚወድ ሰው አይደለም። በቃ ይሄ ረጋ ብሎ ምናምን ማውራት የሚወድ ሰው አይደለም። በጣም ብጥብጥ የሚወድ ችግር የሚወድ የሆነ በቃ አላር ሊሆነ ስትሬንጀር የሆነ ነገር መፍጠር የሚወድ ነው ሰው ጋይስ። እንግዲህ አሁንም እንደዚህ ፕሮግራማን ብልሽሽቱ ነው አውቆታል። ገና ደግሞ ነገ አለ። ነገ ፋሚሊ ደግሞ ሲጠራ ችግር ይፈጠራል። አላቅም። የነገውን ደግሞ ለማየት በጣም በጣም ጓጉቻለሁ። ዛሬ እንደዚህ ነገ ሲጀሲሆችመጥራት አልነበረብኝ። መጥራት የለብሽም እኮ አይደለም፣ ስታወሩ በተረጋጋ መንፈስ ካላወራችሁ ሰው ጋር የሚደርሰው ነገር ሌላ ነው። ገብቶሻል። በዛ ላይ ደግሞ

አላገባም አታገቢውም። ጭራሽ በሩን ቆልፈል ታግታኝ ከዛ መውጣታችንን ጽጌ ሌላ ከዛ ማግባታችን ሽማግሌዎቹ ደርም ሰውም ይሄንን ደርም ሰው ይገቡ ይችላሉ ማግባት፣ ደግሞ እሱ ይሻለኛል ማግባት እ እኔ ስለወደድኩት ምናልባት በእኔ ገባሽ፣ አይደለም ምናልባት ቤቲ ስላለሽ ምናምን ምናምን፣ እኔ ለማስቀናት እንጂ አንቺ ሌላ ሰው አታገቢ። ከነ ቤቲ የለመንኩሽ በትግስት እየጠየቅኩሽ ነው ያሉት። እኔ ካሜራ ፊት ለፊትና ሰው ዘ ይህ እኮ በጣም ኬዝ ነው። እግዚአብሔር ኃይለኛ ኬዝ ነው። በጣም ኃይለኛ ጭቅጭቅ እኮ ነው። እኔ እንደ ቀልድ እያየነው ነው ነው እንጂ ነገሩ እንደ ቀልድ አየ ነው እንጂ በጣም ኃይለኛ ጭቅጭቅ ፕሮግራሜ ነው። ፕሮግራሜን አታበላሽ። አንቺ ማንንም አታገቢም፣ ማንንም አጓታችም። በቃ ማንንም አጓታችም። አንተ እንደዚህ ያደረግህ፣ ከዛ አንተን ላገባ? አዎ እኔ ነው የምታገቢ። ማንንም አጓታችም አንቺ እሺ

ይመስላል ሳት እኮ ነው ሰው ወይን ይመስላል፣ ነው ይባላል። ፕሮግራሙ ወይን ይመስላል ትላለች እንዴ? ፀሙ ወይን ይመስላል ነው ይባላል። ጠራቸው፣ ሰደባት፣ ደበደባት። እንግዲህ ሄደ ልጁ። መጎፍላት አመሉ ነው እንግዲህ። ምንም ማንም ይዘው የለም ማንም ሃይባይ የለው ገብቷል። መጎፍላት አመሉ ነው፣ ይጎፈላል ይጎፈላል። እንግዲህ ሽምግልና እንደዚህ ባለበልኩ በጥሩ ማለት ነው። ምን እንደሚደረግ አላቅም ጋይስ እንግዲህ፣ ቀጣይ ግን ቀጣይ ግን ቀጣይ ግን በጣም የሚገርም ነገር እንደሚኖር ተስፋ አደርጋለሁ። አልዋሻችሁ፣ ቢካዝ እንግዲህ ወይ ጽጌ አንድ እርምጃ ፈርዘር ትሄዳለች፣ ወይ ዳኒ ሮያል አንድ እርምጃ ወደፊት ሄዳል። ምን እንደሚፈጠር ግን አላቅም። ትሮል ስፒኪንግ እስቲ ምን እንደሚፈጠር አይና አይና አዲስ ነገር የሚፈጠር ከሆነ እርግጠኛ ነኝ። ቁጣ ብለን ወደዛ እንግዲህ አዲሱን ነገር ከእናንተ ይዤላችሁ እመጣለሁ። ቪዲዮ እንደምትወዱ ተስፋ አደርጋለሁ። ከዚህ ቪዲዮ እንግዲህ የሆነ የሆነ ነገር ተምረነበታል እያስባለሁ። ያ ጋይስ እንግዲህ ቪዲዮ ከተመቻችሁ እስካሁን ድረስ ከተከታተላችሁ ላይክ በተነው በመጫን እንደእናንተ ሌላ ሰው ጋር እንዲዳረስ ና ሌላ ሰው እንዲ ማድረግ ትችላላችሁ። ያ ጋይስ እስካሁን ድረስ አብራችሁ ለነበራችሁ በጠቅላላ ክብርና ፍቅር አለኝ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ቲንክስ ጋይስ እንግዲህ በቀጣይ ያበደ ቪዲዮ ይዤላችሁ እመጣለሁ። ቻው